መጨረሻም እንግዲህ ቲና በቁጥጥር ስር ዋለች ማለት ነው። ኤደን ጀግናዋ እንዴት አባዬን እንደዚህ ድፍረት ኖሮሽ አሳገጥሹ ብላ እንግዲህ የገባችበት ገብታ አባዬ ያለበትን ቦታ አወቀች። ከዛም አባዬ እጅ እግሩ ታስሮ ስታይ ስቅስቅ ብላ አለቀሰች። ኤደን ቲና ደግሞ አንቺ ምን ቤት ነሽ? ምን አገባሽ? ምንድነሽ? ለዚህ ቤት እኔ እኮ ምራታቸው ነኝ። ምራታቸው ስለሆንኩ ነው ታዲያ ያሳገጥሻቸው? እንዲህ ብላ በጣም ተናገረቻት። ከዛም ዳኒ አንቺ ምን አገባሽ፣ እነሱ ይጨርሱ፣ አንቺ የመጣሽው እዚ ቤት በቅርብ ነው፣ አንቺ ምን ቤት ነሽ አላት። ዝም በል አንተ፣ እኔና አንተ ገና ያልጨረስ ነው ነገር አለን። ስለዚህ ንግግሬ ከሷ ጋር ነው እንጂ ከአንተ ጋር አይደለም፣ አፍህን ዘግተ ቁጭ በላለችው። ከዛም ዳኒ አንቺ ምን ነው ከኋላ መጠሽ ቤቱን ልቆጣጠረው አልሽሳ? ኤደን እኔ በጣም ነው የምወድሽ፣ ነገር ግን ደግሞ መጥፎ ነገር እንድናገርሽ አታስገድጅኝ አለ ዳኒ የፈለከውን ነገር መናገር ትችላለህ ደግሞ ምን አፍ አለህና ነው የምትናገረው አታፍርም እንዴ አንተ እኮ አፍ የለህም ባለጌ ባለጌ ነህ አለችው ማለት ነው ሄዱዬ ከዛም ዳኒ በጣም በጣም ተናደድና ተዋት ዳኒ ምናምን አለች አንችማ አሁን በቁጥጥር ስር ውለሻል እኮ ምንም አይነት የመናገር መላር የለሽም አለቻት ከዛም ቲና ምን አድርጌ ነው የምታሰረው? እዚህ ቤት የሆነ ነገር ሲጠፋ እኔ ብቻ ነኝ እንደምጠረጠረው። ከአንቺ ውጪ የአባይ ጣላት ማንም የለም። እች ሴትዮ የማላይበት ተውሰዱልኝ፣ እሷን ማየት አልፈለገም አለ ካሌብ። ከዛ በኋላ ካሌብ ፖሊሶቹ መጡ። ፖሊሶቹ እንግዲህ ጠፍንግ አድርገው ለምርመራ ትፈልጊያለች ብለው ይዘዋት ሄዱ። ቲና አሁን ላይ እንግዲህ በቁጥጥር ስር ውላለች አባባም። እዛው ቦታ ነው ያሉት። ነገር ግን ደግሞ በምን ምክንያትና ለምን እንደዚህ እንደተደረጉ አባባ ሁሉንም ነገር ተናገሩ። እኔ ከሷ ምንም አይነትም ጉዳይ የለኝም፣ ነገር ግን እሷ ከኔ የምትፈልገውን ነገር አላውቅም። ሀብት ንብረቱን በእኔ ስም አዙርልኝ፣ ሁሉንም ንብረት በስሜ ካዞርክልኝ ከዚህ ጋር ትወጣለህ፣ አሊያም ደግሞ ሬሳ ከዚህ ጋር ይወጣል ብላ ታስፈራረኛለች። ነገር ግን አንድ ሰው እንዴት ነው ያለፋበትን ሀብት የሚመኘው እንዴት ነው ልሰጣት የምችለው? በፍጹም አላደርገውም። ሞቴን መርጣለው እንጂ አሉ አባባ። በጭራሽ እርስም አይሞቱም ንብረቱንም አታገኝም። ምክንያቱም ያለፋችበትን ንብረት ከየት አምጥታ ነው የምታገኘው? አሁን አንቺ እያንዳንዱ ነገር ትናገሪያለሽ፣ ለምንና እንዴት እነዚህ ማድረግ እንደፈለግሽ፣ ምን ሀስበሽ ነው የሰውን ንብረት የራሴ ካላደረግኩ ብሎ ድርግ አላት ፖሊሱ፣ ማለት ነው ምክንያቱም እኔ ልጃቸውን ወድጄ ሳይሆን ንብረታቸውን ፈልጌ ነው ቤታቸው የገባሁት። ስለዚህ ንብረታቸው ደግሞ የኔ መሆን አለበት አለችው ለፖሊሱ ማለት ነው። እንጂ ደፋር ነሽ፣ እንዳንቺ አይነት ደፋር ደግሞ በህይወቴ አጋጥሞኝም አያውቅም፣ እውነት ደፋር ነሽ አላት ፖሊሱ። ከዛ በኋላ ወይዘሪት ቲና እንግዲህ አሁን በቁጥጥር ስር ነው ያለችው። ኤደንም ደግሞ አባዬን ለማስፈታት ሰውየውን ገንዘብ እየተደራደረችው ትገኛለች። እሳቸው አባት አይሆኑም ወይ? ለምንድን ነው እንደዚህ የምታደርገው? ሴትዮ ምን ሆነሻል? እኔ እኮ ስራዬ ነው። ስራህም ቢሆን እኮ አይተህ እንጂ እኚ አባት የሚሆኑ ሽማግሌ በዚህ ላይ ህመም ሊኖርባቸው ይችላል። እንዴት እንደዚህ ልታደርግ ትችላለህ? አለችው ከዛ በኋላ ልጁ፣ እኔ የምፈልገው ገንዘብ ነው። ጠቀም ያለ ገንዘብ ከሰጣችሁኝ እለቃቸዋለሁ። እኔ ከእሳቸው ምንም ጉዳይ የለኝም፣ አላቃቸውምም አያጎኝም። ነገር ግን ደግሞ እሷ ገንዘብ ስለከፈለችኝ ነው። እሷ እንደውም ያለችው ግደላቸው ነበር ያለችኝ። እኔ ግን እንደዛም የማደርግ ተልካሻ ሰው አይደለሁም አልኳት። እሷ በራብም እና እኔም ልገላቸው ተስማምተናል። ነገር ግን ውስጤ ሊታዘዝልኝ አልቻለም አሉ ለፖሊስ ልጁ። ከዛ በኋላ አባባ፣ የእኔ ልጅ እኔ የተበደልኩትን ካህ ጀምሬ ብነግረህ ታለቅሳለህ። ልጄ፣ እኔ ምንም ያደረግኳት ነገር የለም አስራ ስታሰቃየ ይኖራለች። አሁን ደግሞ ንብረቱን በስሜ ይሁን ብላ እያሰቃየችኝ ትገኛለች። እሺ ምንድን ነው ጥፋቴ? አሉ አባባ። ከዛም አባዬ አይዞክ፣ አታልቅስ። በተራ እሷ የምታለቅስበት ጊዜ ቅርብ ነው አለች ሄዱዬ የአባባን እንባ እየጠረገች። እንግዲህ አሁን ኤደን የካሌብ ሚስት ትሆናለች። ከዛም ካሌብ በጣም በጣም ራሱን መቆጣጠር አቃተው። እንዴት አባዬ ላይ ይሄንን ያክል ግፍ ትሰሪያለሽ? ለምን ምን አደረገሽ? ችግርም ካለብሽ እኮ ከኔ ጋር ነው እንጂ ከአባቴ ጋር አይደለም። አባዬ ምን አደረገሽ? ቤት ውስጥ ስላኖረሽ ነው? ቆይ ምንድን ነው ብቻ ብዙ ነገር አላት ማለት ነው። ሰላም ውድ እና የተከበራችሁ የተስፋ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ዘሪቲና አሁን በቁጥጥር ስር ትገኛለች ማለት ነው ወይ ዘሪት ሄዱዬ ጀግናዋ እንግዲህ አስያዘቻት ማለት ነው። ዳኒም ደግሞ አንቺ ምን ቤት ነሽ? ምን አገባሽ? ለዚህ ቤት ምን የሚመለከተሽ ነገር አለ? ቆይ እዚህ ቤት አንቺ የሚያገባሽ ነገር አለ እንዴ? ምን ቤት ነሽ? እያለ እንግዲህ እያስፈራራት ይገኛል። እሷም ደግሞ ምን አገባህ? ያገባኛል፣ አዎ እኔ እንደናንተ ዘራፊና አጭበርባሪ ሰው አይደለሁም። ስለዚህ አሁን ምንም ነገር እንድትለኝ አልፈለግም። ልጅ ካሌብ አፍህን ብትይዝ ይሻልሃል። እኔና ቲናንን መነጋገር ያለብን ስለዚህ እኔና እሷ መጨረስ ያለብን አሁን በእኔ ቁጥጥር ስር ውላለች። ከዚህ በኋላ ማናቸውም የመናገር ሞራል የላቸውም። ማለች ሄዱዬ እንግዲህ አባባን ለማስፈታት አሁን ለከልጁ ጋራ ገንዘብ እየተረዳደረች ትገኛለች። አለን ሄዱዬም በጣም ተናዳ እንዴት? ለምን ማለት ትልቅ ሰው ነው እንዴት እንደዚህ ተደርጋለች? ንብረትም ከፈለግሽ እኮ በሕጋዊ መሰረት መጠየቅ አለብሽ። ለዛውም ደግሞ ከካሌብ ጋር። አባባማ ምን አገባቸውና ነው? እሳቸው እኮ አይደሉም ያገቡሽ። ከእሳቸው ምንም አይነት ንብረት መጠየቅው። ምክንያቱም ካሌብ ነው አደል ያገባሽ። ክፍያም ከሆነ ፍቺም ከሆነ ከሱ ጋር ነው እንጂ መጨረሻ አለብሽ። እንዴት ከአባባ ጋር እንደዚህ ታደርጊያለሽ? ስትል ኤለን በጣም ተናገረቻት። ከዛ አንቺ ምን ቤት ነች? የምጣዱ እያለ የእንቅቡ ተንጣጣ እንደሚባለው አንቺ ምን አገባሽ ምን ቤት ነች ትናንትና እኮ ነው እዚህ ቤት የመጣሽው ጌት እንደመጣሽ እንኳን የማትታወቂ አለቻት ከእኔ ጋር አፍላቢ መካፈቱን ተይና አሁን ወደምትፈላጊበት ሂጂ አለቻት ከዛ በኋላ ሄደን ማነች ቲና አሁን በቁጥጥር ስር ውላለች ነገር ግን ደግሞ ሄደን አባዬን ለማስፈታት የሚፈልገውን ገንዘብ ሁሉ እኔ እሰጣለሁ እሳቸውን ብቻ ከዚህ ጋር አስወጡ የእኔ ልጅ ታይ እስቲ ምን እንደሚያደርጉኝ አያለሁ። እኔም እዚህ ጋር እቀመጣለሁ አልወጣም፣ ይገለኝም እንደ አየዋለሁ። ገንዘብ ከፋየውም በቁጥጥር ስር ውላለች። ምክንያቱም ገንዘብ የሚከፍለው ሲያጣ ይለቀኛል በራሱ ጊዜ። እስቲ ምን እንደሚያደርገኝ አያለሁ አሉ አባባ። ልጁም ደግሞ እንደዛማ ቀለል አድርገህ አታስብ እንጂ ምን ሆነሃል? አራት መቶ ሺ ብር እኮ ነው የከፈለችኝ። ስለዚህ ያ ደግሞ ለእኔ በቂ ነው፣ አንተን ለማጥፋት ግን ደግሞ እንደዛማ አድረግ ሰው አይደለውም እኔ እሷ እኮ እንደውም ግደለው ነበር ያለችኝ፣ አግትና አምጣው አይደለም ያለችኝ። ስለዚህ እኔ እንደዛ ቆሻሻ ነገር የምሰራ ሰው ስላልሆንኩኝ ነው እንጂ ወዲያውኑ ነበር አንተን የማስወግድ፣ ነገር ግን ውስጤ አልታዘዘልኝም። ከዛም ወይዘሪት ቲና መነጽሯን አድርጋ መጣች። የካሌብ አባት እንዴት ነ ተመቸህ ቦታው አለችው። ቆይ አንቺ ምንድነው የምትፈልጊ? ከኔ ምንፈልገች ነው? ቆይ ያ ሁሉ አመት ስታሰቃየኝ ኖርሽ፣ አሁን ደግሞ ጭራሽ አታፍሪም እንዴ? ንብረት ያለሽ እኔ ላንቺ ምንም ነገር ከመሰጥ እዚህ ጋር በሞት ነው የሚሻለኝ። ሞቴን በመርጥ ነው የሚሻለኝ። ስለዚህ አርፈሽ ብትቀመጭ ነው የሚሻለሽ። አትር ከሚሺ አላጃት አሏት አባባ። ከዛ በኋላ በጣም ተናደደች ቲና። ይሄ ሰውዬማ የሆነ ነገር ማድረግ አለብኝ እንጂ እንደዚህ ምን ብዬ ባዶ እጅ ነው አጨብጭቤ ከዚህ ቤት ውስጥ አልወጣም የምሬ ነው እመነኝ፣ ዋጋ አስከፍላችኋለሁ፣ ሁላችሁንም እያለች። አሁንማ በቁጥጥር ስር ውለሽ አልኮ ምንም ማድረግ አትችም፣ ቲና ዝም ብለሽ አትንጣጪ፣ አለች አለቻት ቲና ኤዱዬ። ከዛም ኤደን እመኝ፣ ይሰራልሻለሁ። አንቺ ደግሞ ስለ አንቺ ቆይ ያላጣራሁት ነገር ገና ብዙ ነገር ይቀረኛል። ስለዚህ እሰራላችኋለሁ፣ ሁላችሁንም፣ እመነኝ፣ ዋጋ አስከፍላችኋለሁ፣ አለች እንግዲህ መጀመሪያ ከእስር ቤት ስትወጪ እሱን እንደራደራለን። አሁን ግን እግ ከለላ ስር ነው ያለሽው። አርፈሽ ቁጭ በይ። ሌላ ወሬ አዋራ አለው እዘላብዳለው ምት ከሆነ የሚከተልሽ ነገር በጣም ከባድ ነው አለቻት ሄዱዬ። እንግዲህ ጀግንነቷ አኩርቶኛልነት ለመናገር ማለት ነው።